ጤና ይስጥልን ውድ አድማጭ ተከታታዮቻችን እንደምን አላችሁ? ዛሬም አዳዲስ መረጃዎችን ይዘን ብቅ ብለንላችኋል። ኢራን በአይሁዶች ተደበደበች፣ አሜሪካም ተጨመረች፣ ተደበደበች። ታዲያ የዘመኑ ስልጣኔ አይደለም ምንድን ነው? እስራኤላውያን የተኮሱት ሚሳኤል ሁሉ ኢራን ላይ በሚተኮስበት ጊዜ ቦታ ቦታውን እያገኘ ቁልፍ ቦታዎችን ነጥሎ መምታት የቻለው በምን አይነት ሁኔታ ነው? እንዴትስ ሊመቱ ቻሉ? ከኢራን የሚላከው ወደ እስራኤል የሚወነጨፉ ሚሳይሎች ሁሉ አንዳንዴ መሬት ላይ የሚወድቁ አንዳንዴ ኢላማቸውን የሚስቱ ነበሩ። ታዲያ ኤግዛክትሊ፣ የእስራኤል ሚሳኤል ኢራን ላይ ሲተኮስ የታለመለትን ቦታ ነው ድምጥማጡን እያጠፋ ኢራኖችን ያስቸገረው ይሄ ለምንድን ነው? ማን ነው ከጀርባው ያለው? የሰው ልጅ ወይስ ሪሞት ኮንትሮል? ይህንንና ሌሎች ጉዳዮችንም በአንድ ላይ አቅርበንላችኋል በትንታኔው ታዳምጡታላችሁ። ወዳድማጭ ተከታታዮቻችን የዝግጅታችን ክፍል ዛሬ በኢራን በመካከለኛው ምስራቅ የተከናወኑ የአስራ ሁለቱ ቀናትንም ዳሰናል ፑርዶ እና ናታንዝ፣ የአሜሪካ መሳተፍ እና ሌሎችም። እባካችሁን የቻናላችን ቤተሰብ ያልሆናችሁ እስከ መጨረሻው እንድትከታተሉና የቻናላችን ቤተሰብም እንድትሆኑ እንጋብዙታለን። አሁን በቀጥታ ግን ወደ መረጃዎቹና ትንታኔዎቹ እናልፋለን። ስለ ተከታተላችሁንም እጅጉን አድርገን እናመሰግናችኋለን። አሁን በቀጥታ ወደ መረጃዎቹ በጣም የሚገርመው ነገር ኢራናውያን አለመንቃታቸው ነው። ኢራናውያን በዚህ የኢራን ከአያቶላ ካሚኒ ጀምሮ እስከ ታችኛው ድረስ ማለት የአብዮታዊ ዘቡ ጀነራሎቹ ሁሉ መገንዘብ ያልቻሉትና ኢራኖች ከእንቅልፍ ያልነቁበት ምክንያት በጣም የሚገርም ነው። ታዲያ መጨረሻ አካባቢ ላይ አሁን እስራኤል አስራ ሁለት ቀን ጦርነት አካባቢ ላይ ነው። እስራኤል ማጥቃት ሲጀምር ግራ የተጋቡት ኢራናውያን ከእንቅልፍ መንቃት የጀመሩት እና ግራ የተጋቡበት ምክንያት ምንድን ነው? አንደኛው ከእስራኤል የሚተኮሱት እነዚህ ሚሳይሎች፣ አይ አይደለም፣ እነዛ ሚሳይሎች ቀጥታ የታለመለት ቦታ ላይ ነው ሄደው የሚመቱት። ያ ነው ግራ ያጋባቸው። ግራ ተጋብተዋል። ለምንድን ነው ይህ የሚሆነው? ቴክኖሎጂ ወይስ ውስጣችን ያለ የተቆፈረ ጉድጓድ አለ? አሊያ ደግሞ ጥላ አለ፣ ጥቁር ጥላ። ያ ጥላ መውጣት አለበት ብለው ነው መጨረሻ ላይ የታለመለት ትላልቅ ቁልፍ ቦታዎች ሲመቱና እነ ፎርዶ እነዚህ የእንትኑ ጣቢያ ኑክሌሩ ጣቢያ ሲመታ ነው ገና ከእንቅልፋቸው የነቁት ከዛ ኋላ መፈተሽ ጀመሩ ራሳቸው ምንድን ነው እኛ ውስጥ የገባው ብለው መፈተሽ የጀመሩት እንጂ ከዛ በፊት እስራኤሎች የሚያደርጉት ጥቃቶች በጣም በሚገርም ሁኔታ ያው እዛ የታለመለት ቦታ ላይ ነው የሚያርፍላቸው ያ ነው ግራ እንዲጋቡ ያደርጋቸው አሁን ለምሳሌ ታላላቅ ጀነራሎች ከ1995 ጀምሮ የሚገደሉት ታድነው ባሉበት በሶሪያ ሶሪያ ቢሄዱም ሶሪያ ተከትሏቸው ይገደላሉ ታዲያ ለምንድን ነው ኢላማው ታርጌት እየመታ እነዚህን ባለስልጣኖች ታላላቅ ጀኔራሎችን ሳይንቲስቶችን ከነ ቤተሰባቸው ሳይቀር ኢላማ ተደርገው የታለመ ቦታ ላይ ሄደው መምታት መቻላቸው በምን አይነት ሁኔታ ነው ብለው ነው። ይህንን ካጠኑ በኋላ ታዲያ መጨረሻ አካባቢ በዚህ በአስራ ሁለተኛው ቀን ጦርነት ውስጥ አሜሪካም ልትመታቸው አካባቢ የተደናገጡት ኢራናዊያን ራሳቸውን መፈተሽ ጀመሩ። ከታላቁ የሀገሪቱ መሪ ጀምሮ እስከ ታችኛው ድረስ ያሉት ሁሉ መወያየት አለባቸውና ተወያዩ። ታላቁ መሪ አሁን በዝግ ስብሰባ ውይይታቸውን ማድረግ ጀመሩ፣ ማለት አንድም ጋዜጠኛ በማይገባበት ሁኔታ። ከዛ ተወያዩ። ጥቁር ጥላዎች በውስጣችሁ ተወሽቀዋል ነው ያሉት አያቶላ ካሚኒ። እነዚህን ጥቁር ጥላዎች ለይታችሁ አውጥታችሁ፣ ከሞሳድ ጋር የተያያዘ ግንኙነት ካላቸው ከተደረሰባቸው የተጠረጠሩት ሁሉ በቁጥጥር ስር ውለው ሰነዶች የተገኘባቸው እንዲገደሉ፣ እንዲረሸኑ ብለው አዘዙ። በመጨረሻ ላይ ይሄ የሆነው በአንዲት እንስት ምክንያት ነው። ያቺ እንስት ማን ናት? ከየት ነው የመጣችው? ካትሪን ፔሬዝ ትባላለች። ካትሪን ፔሬዝ የፈረንሳይ ተወላጅ ናት። የፈረንሳይ ተወላጅ ናች። እንዴት የኢራንን ቁልፍ ቦታዎች ማግኘትስ ቻለች? የሚሉትን ጉዳይ እናያለን። አሁን በመጀመሪያ ላይ እቺ ሴት በፈረንሳይ ሀገር ውስጥ የተወለደችው ከየሁድ ቤተሰብ ነው ከአይሁድ ቤተሰብ ነው የተወለደችው። ታዲያ እንግሊዝ ሀገር ውስጥ ነው ጋዜጠኝነትና የትንታኔ ሞያ ስትማር የነበረው። ታዲያ የእስራኤልን የሞሳድን ንቃተ ሕሊና እንድትማር ጎን ለጎን ተደርጋለች። ያም ምንድን ነው በአንድ በኩል ይህንን ጋዜጠኝነት ስራዋን በምትማርበት ወቅት ላይ በሌላ በኩል ደግሞ በተጓዳኝ በትርፍ ጊዜዋ ይህንን የሞሳድ ስልጠና እንድትወስድ ተደርጋለች። ምክንያቱም እቺ ሴት አትጠረጠርም ብላ ታጅታለች። በሞሳድ በእስራኤሎች የሰላዩ ድርጅት ዋና ኃላፊ ተመልምላ ቁጭ ብላለች። ምክንያቱም አንድ አይሁድ ነች አይሁድ ነች የአይሁድ ተወላጅ መሆኗ ሁለተኛ ደግሞ ተክለሰውነቷ የምስብና መልኳ ሁሉ የማትጠረጠር ያደርጋታል። በብዙ አይነት መስፈርቶች እሷን ካያት በኋላ እሷን አጫዋትና፣ ታዲያ እቺ ሴት በጋዜጠኝነት ትምህርቷ ጎን ለጎን ይህንን የሞሳድን ስልጠና ወስዳ ጨርሰዋለች። ታዲያ በዚህ በዩኒቨርሲቲ ውስጥ ነው መጀመሪያ ይህንን የሞሳድን ስራውን ለማሳካት ስትል ከአንድ ከየመን የመጣ እዛ ዩኒቨርሲቲ ውስጥ በትምህርት ላይ የነበረ ወጣት ጋር ተገናኝታ እሱን ማግባት የግድ ሆነባት። ያ ከየመን የመጣው ሙስሊም ነው፣ እሷ ክርስቲያን ናት፣ አይሁድ ናት። እና ያንን ወጣት ማግባት የግድ ነው። ምክንያቱም ዓላማ አላት። ያ ዓላማ የሞሳድን ዓላማ ማሳካት ነው። የእስራኤልን ዓላማ ለማሳካት ስትል ነው ያንን ወንድ ያንን ልጅ ያገባችው። ስታገባው የግድ ሃይማኖት መቀየር ነበረባትና እና ሃይማኖቱም ቀይራ ወደ እስልምና ተቀየረች ከዚህ ኋላ ነው እንግዲህ በኢራኖች ላይ ጋሬጣ መደቀነዋ የታወቀው እስራኤላዊ ነች ሞሳድም ጭምር ያቋታል ምክንያቱም የሞሳድ ቅጥረኛ ነችና ታዲያ ይህንን ትምህርት ከተከታተለች በኋላ ቀጥታ የየመኑን ባል ካገኘች በኋላ ተያይዘው ቀጥታ ወደ ኢራን ነው የተጓዙት ታዲያ ይህንን ሁሉ ዓላማ ለማሳካትች ሴት ከአስር ዓመት በላይ ስልጠና ወስዳለች። ከአስር ዓመት በላይ ነው የፈጀባት። እስራኤሎች ደግሞ ይህንን ሲያቅዱ የረጅም ጊዜ ቅድ አድርገው ነው ያቀዱት። ምክንያቱም ተቀናቃኛቸው ከነሱ እኩል መታኮስ፣ ከነሱ እኩል መገዳደል፣ ከነሱ እኩል መደራደር እና ከነሱ እኩል ፊት ለፊት ተጋፍጦ ጥቃት ማድረስ የሚችል እስራኤል ጋር የሚስተካከል አገር ካለ በዛ በመካከለኛው ምስራቅ ውስጥ እቺ ኢራን የምትባለው አገር ናት። ስለዚህ ኢራን ባላንጣ ነች። ኢራን ከእስራኤል ጋር አይፈላለጉም፣ አንድም የፖለቲካ ትስስርም የላቸውም። እና በዚህ ምክንያት ነው እንግዲህ እስራኤሎች እቺ ልጅ መርጠዋት እሷ ወደ ኢራን እንድትሄድ የተደረገችው። ታዲያ ኢራን ሄደች። እስልምና እንደተቀበለች ተናገረች። እንግዲህ እስልምና መቀበሏ ደግሞ የራሷ የሆነ ታክቲክ ስለሆነ የኢራን አብዮታዊ ዘብ ጀምሮ አያቶላ አሚኒ ጨምሮ ሁሉም እች ልጅ አመኗት። ከዛ ሌሎች ጋዜጠኞች ለምሳሌ አሁን ከኢራን ጋር ትልቅ ግንኙነት ያላቸው አገራት አሉ እነ ጃፓን፣ እነ ቻይና እነ ሩሲያ ከዛ አገር የመጡት ከሩሲያ እንኳን የመጡት ጋዜጠኞች አንድም አይነት እሷ ያገኘችውን ቦታ አግኝተው አያውቁም ነው የሚባልላት እና ታመነች። ሪፖርት ታረጋለች፣ ትዘግባለች፣ አይሁዶችን ትሰድባለች። እሷ አይሁዶችን የምትሰድበውና የምትዘልፈው ምክንያት ስላላት ነው። ታዲያ ይህንን የተገነዘቡት የሺያዎች መሪ እቺ ልጅ ማጥበቅ ጀመሩ። ትልቅ ቦታ ሰጧቸው። ከዛ እያለች እያለች እያለች ቁልፍ ቦታዎችን ሁሉ ማየት እስከምትችል ደረጃ ላይ ደርሳለች። እቺ ሴት ታመነች። ልክ ኢራን ውስጥ እያለች በጋዜጠኝነት መልክ የምታስተላልፋቸው ነገሮች አይሁድን የሚቃወሙ ኢራንን የሚደግፉ ከፍ የሚያደርጉ ፖስቶችን ትጽፋለች በየ ሶሻል ሚዲያው ሼር ታደርጋለች። ከዛ ትንታኔ ትሰጣለች። አይሁዳውያንን ትሰድባለች፣ ትዘልፋቸዋለች። ያንን ያዩት የኢራን አብዮታዊ ዘብ እቺ ልጅ ወደዷት፣ አስጠጓት። ከዛ ቀስ በቀስ ቀስ በቀስ ልጅቷ እቺ ካትሪን ፔሬዝ የምትባለዋ ቀስ በቀስ ቀስ በቀስ የተላለቅ ሳይንቲስቶች እና የታላላቅ ጄኔራሎች ምስቶች ጋር ግንኙነት ማድረግ ጀመረች። ይሄ ደግሞ ሁለተኛ ሌላው ስልቷ ነው። ይህንን ማድረግ በጀመረችበት ያንን የፋርስ ቋንቋ እንኳን መናገር እንኳን ባትችል በምትችለው ቋንቋ ከነሱ ጋር ለመግባባት እና የነሱን ልብ ለመስረቅ የነሱን አቴንሽን ወደ እሷ ለመሳብ ያደረገችው ጥረት የለም። ከነሱ ጋር ከምስቶቻቸው ጋር ጓደኛ መሆኗ ደግሞ ሌላ ሴራ ለማሴር ቦታ በር ከፈተላት። ከዛ በኋላ ነው፣ ይሄ ከተደረገ በኋላ ነው፣ ይህን እድል ካገኘች በኋላ ነው። ከምስቶቻቸው ጋር በምታደርገው ኢንተራክሽን ልጅቷ ይበልጥ እንትኗ እየጎለበተ መጣ። ፍላጎቷና ለሳው ያላቸው ፍቅር እያደገ እያደገ መጣና መጨረሻ ላይ ከአያቶላ ሀሚኒ ብሎግ ላይ እስከ መጽሐፍ ደረጃ ደርሳለች። የአያቶላ አሚኒ ብሎግ ላይ ትጽፋለች፣ አይሁዶችን ትነቅፋለች፣ እስራኤልን ትነቅፋለች፣ ኢራንን ከፍ ታደረግና የራሷን ሚና በዚህ ውስጥ ትጫወታለች። በአንድ በኩል ደግሞ ለእስራኤል ለሞሳዱ መረጃዎችን በቀጥታ መመታት ያለባቸውን ቦታዎች፣ ፎቶግራፍ ያነሳቻቸውን ቦታዎች ሁሉ አንድ በአንድ ማስተላለፍ ስራዋ ሆነ። አሁን ይሄኔ የአገሪቱ ታላቁ የሺያ መሪ አያቶላ ካሚኒ ምስቶቻቸው፣ ጀኔራሎቹ ምስቶች ቤት አንድ በአንድ የማታውቃቸው ቦታዎች የሉ። እስከ መኝታ ቤታቸው ድረስ ነው እስከ መግባት ደረጃ የደረሰችው። ከዛ እነዚህ ቁልፍ ቦታዎች፣ የተከለከሉና ለማንም ክፍት ያልሆኑ ቦታዎች፣ ለምሳሌ እንደ የኒውክሌር ቦታዎች መረጃዎች፣ እዛ ያሉት መረጃዎች፣ የተደበቁ ምስጢሮች ሁሉ የሚከናወኑበት ቦታ ላይ እቺ ልጅ ትገኛለች። ይህንን ይህንን ቦታ ለመድረስ ደግሞ በቀጥታ እስልምና ውስጥ ያላትን ቦታ ወደ ሺአ የእስልምና ክፍል ውስጥ ገባችና እኔ ሺአ ነች ሺአ ሆንኩኝ ማለት ጀመረች። ራሷን ፐብሊክሊ አሳወጀች። በግልጽ እኔ ሺአ ነኝ ከእንግዲህ ከእስልምና ውስጥ የሺአ ተከታይ ነኝ ብላ ነው ራሷን ያወጀችው። ይህንን ስታደርግ ደግሞ ይበልጡኑ ይበልጡኑ እንድትወደድ እና ይበልጡኑ ቦታ እንዲሰጣት ተደረገች። ከዛ ኋላ ነው የኢራንን ምስጥራዊ ቁልፍ ቦታዎች አንድ በአንድ አንድ በአንድ አንድ በአንድ አንድ በአንድ አንድ በአንድ ማየትና መፈተሽ ማየትና እና መፈተሽ መረጃዎችን ለሞሳድ ማቀበል የጀመረችው። ይሄ ነው እንግዲህ ለየት የሚያደርጋት የካትሪን ጉዳይ ካትሪን ፔሬዝ ከዛ በኋላ ይህንን ካገኘች በኋላ ሌሎች ከሷ ጋር የሚሰረሩ ቅጥረኞች እስሯ አድርጋ፣ በነሱ ምክንያት በነሱ አማካኝነት ብዙ መረጃዎችን ሊክ ታደርጋለች፣ ትልካለች ወደ እስራኤሉ የሞሳድ ግሩፕ ማለት ነው። ከዛ እነዚህ ፎቶዎች የደረሷቸው መመታት ያለባቸው ቦታዎች ሰነዱ እየደረሳቸው እስራኤል ደግሞ ለአመታት ቁጭ አሉ ማለት ነው። ከዛ ኋላ ልክ የአሁኑ ጦርነት የተነሳው በዚህ ወር ውስጥ ባሳለፍነው በዚህ ባሳለፍነው ወር ውስጥ በአስራ ሶስት የተጀመረው የእስራኤል ጦርነት ያለ ምክንያትም አልነበረም። ያለ አንዳች መረጃም አልነበረም። እንደዚሁ ከመሬት ተነስተው የፍሩዶን ወይ የናንታንዝን ቤዝ የኒኩሌር ማብላለያ ቦታውን ለመምታት አይደለም። ምስጢሩ ያለው እዚህ ጋር ነው። የአስር ዓመት እና ከዛ በላይ የታለመ እቅድ እውን እንዲሆን ያንን የለፉበትን ስልጠና የሰጡበትን ከግብ ለማድረስ ቆርጠው መነሳታቸው ነው። ያንን ለማድረግ አሜሪካ የማታውቀው ጉዳይ አለካልን ተሳስተናል። አሜሪካ የማታውቀው ጉዳይ የለም። በነገራችን ላይ እዚህ ላይ አሜሪካ ሁሉን ነገር ታውቀዋለች። ነገር ግን አሜሪካ ሽፋን ሆና ከላይ እንደማታውቅ የአሜሪካ የስለላ ድርጅቶች አንድ በአንድ ያውቁታል፣ አንድ በአንድ ያኔ ፕሬዚዳንቱ የነበሩት ጆ ባይደን ነበሩ። ጆ ባይደን ምንም ይሄ ነገር ቢሰጣቸው እንኳን ደፍረው ይህንን ነገር አያስደርጉም። ምክንያቱም የሚያስከትለው መዘዝ ስለሚያውቁ ዶናልድ ትራምፕ እስከሚመጣ ጠበቁ። ዶናልድ ትራምፕም አሁ እንደተባለው ተሳካላቸው። ከተሳካላቸው በኋላ እቺ ልጅ ሚናውን መጫወት ጀመረች። አሁን ወደ ዋናው ቁም ነገሩ ስንሄድ እቺ ልጅ በዚህ በኢራን ከተማ ውስጥ የማታቀው ቦታ አለ ካልን ተሳስተናል። የማታቀው ከተማ የለም፣ የማታቀው ቦታ የለም። ቁልፍ የሆኑ የኢራን ምስጢራዊ ሰነዶች ያሉበትን እያንዳንዳቸውን ጠንጥና አውጠንጥና ታውቀዋለች። ስለዚህ በዚህ አማካኝነት ነው የኢራንን የስለላ ድርጅቶችን አልፋ የኢራንን ታላላቅ ባለስልጣኖችን ልብ ማርካ ከምስቶቻቸው ጋር ጓደኝነት አቆራኝታ ስራዋን የጀመረችው። ታዲያ እሷ የምትልካቸው ቦታዎች፣ ፎቶ ያነሳቻቸው ቦታዎች እዛ አካባቢ ያስቀመጡት ከሚሳኤሉ ጋር የተቆራኘ ሲስተሚክ የሆነ እንትን ሪሞት ኮንትሮል በየቦታው ተቀምጦ በየቦታው መመታት ባለበት ቦታ ሁሉ ተቀምጦ ተዘጋጅተዋል እስራኤሎች በዚህን ጊዜ ምንድን ነው ሚሳኤሉን ከእስራኤል ብቻ መላክ ብቻ ነው ከዛ በሪሞት ኮንትሮሉ አማካኝነት ከዛ ጋር ቁንኙት በዛ በሴንሰሩ ምክንያት ሁለቱ ይገናኛል ፍንዳታው ይካሄዳል በዚህ ምክንያት ነው ከፍተኛ የሆኑ ቦታዎች ሊመቱና ኢራናውያን ጉድ ሊሰሩም የቻሉት ታዲያ ኢራናዊያን መጨረሻ ላይ ሲነቁ ሲባንኑ ብዙ ቦታዎች ተመተው ብዙ ሰዎች አልቆባቸዋል። ይህ ሲሆን ግን ኢራናውያን እስከ ዛሬ ድረስ አልነቁም። እስከ እነሱ የእነሱ ቁልፍ ቦታዎች ተመቶ ሕዝቡ እስከሚያልቅ ድረስ ምንም የተገነዘቡትና ከእንቅልፋቸው የነቁት ነገርም አልነበረም። ታዲያ በበስተ መጨረሻ ላይ ይሄ በተደረሰበት ሁኔታ ላይ ራሳቸውን መፈተሽ ጀመሩ። አያቶላሚኒም ቅድም እንዳልነው ግራ የተጋቡበት ከአገራቸው አገራቸው ውስጥ ያለው ታላላቅ ቦታዎች፣ የመንግስት ቁልፍ መስሪያ ቤቶች እየተነጠሉ እየታደኑ መመታታቸው ግራ የተጋቡበት ሁኔታ ስላለ፣ ምክንያቱም በዚህ ጉዳይ ላይ ከ1995 ጀምሮ ነው በረገጡበት ሁሉ እየታደኑ የሚገደሉት። በተለይ ሶሪያ በሄዱ ጊዜ ቁንጮቹ አመራሮች ተገደሉ ስድስቶቹ። ከ995 ጀምሮ በሄዱበት ይገደላሉ። መሪዎች ናቸው። የሀገሪቱ የሳይንስ ታላላቅ ቀማሚዎች ናቸው። የኒውክለር አብላይ ናቸው። እነሱን ጨምሮ የመንግስቱ ቁልፍ የነበሩት ሁሉ መገደላቸው በውስጣቸው የከነከናቸው ኢራናውያን ነው። ዛሬ ራሳቸውን ፈትሸው ያገኙት ማለት ነው። ከዛ በኋላ ፈትሸው ራሳቸውን ባገኙ ጊዜ ሲከታተሉ ሲከታተሉ በስተመጨረሻ ላይ ያገኙት እነዚህ መነጽር ያደረጉ ኮፍያ አድርገው በየቦታው የሚንቀሳቀሱ ሰዎችን ማግኘት ጀመሩ። ሲደረስባቸው ታዲያ አብዛኛው የሞሳድ ሰላዮች መሆናቸውና ተልዕኮ የምትሰጣቸው ከዚች ከአንዲት ጥቁር ጥላ ከሆነች እንስት ነው ካትሪን ፔሬዝ ሻካዳም። ስለዚህ ካትሪንን ለመያያዝ ያላረጉት ነገር የለም። እነሱ በነቁ ጊዜ ካትሪን በአገር ውስጥ አልነበረችም፣ ጠፍታለች። እስከ ዛሬ ድረስ የት እንዳለችም አትታወቅም ማለት ነው። በእንደዚህ አይነት ሁኔታ ነው ጉድ የተሰሩት።